የእፍራታ እቅድ ሁሉ ጨርሶ ገደል ገባባት። ያፌትም ደግሞ በስተመጨረሻ በፖሊስ ቁጥጥር ስር ገብቷል ማለት ነው። ናታንም ለረጅም ጊዜ ያፌትን መበቀል ሲፈልግ የነበረው ሰው ዛሬ ላይ ከዲያራ እናት ሆኖ ያፌትን የሚፈልገው ቦታ ላይ አውሎታል። የዲያራ እናት ደግሞ ያው እኛ ሌላ አሰሪና ሌላ ተቀጣሪ ፈልጋ ነው እያነ ስንል ለካስ ያፌት ጠላት ናት ማለት ነው። ያፌት ብዙ ጊዜ እቅዷንና እንዲሁም ደግሞ መስራት የምትፈልገውን ነገር እያጠፋባት በጣም ተናዳለች። ተንደቷም አንጻር ደግሞ እያንዳንዱ ናታን የሚያደርጋቸውንና የሚሰራቸውን ነገር ደጋፊ ሆናለች። ያሳዝናል። እንግዲህ ያፌት ሲናደድና ሲቆጣ ደስ ያለው ማን ነው? ታሪኩ ደግሞ ጽዮን እህትህ ከሆነች ለምን ወንድምህ ናታንንስ ታጠምደዋለህ ብሎ አለው። ያፌት ደግሞ ያልታዘዝከውን አትናገር፣ ያልታዘዝከውን አትናገር። እኔ ጽዮን ምንም ነገር እንዲደርስባት አልፈልግም። አንድና ብቸኛዋ እህቴ እሷ ናት ብሎ አለው። ጽዮንና ኤፉዬ ተገናኝተው እንግዲህ ኤፍራታ ለረጅም ጊዜ ስትለፋበት እና ስትደክምበት የኖረችውን ጽዮን ከዳጌ ጋር ሆና እንዲያበላሸችባት ስትነግራት ኤፉዬ ደግሞ ራሷን መቆጣጠር አቃታት። ጽዮን እያንዳንዱን ነገር ምንም ሳትደብቂ ለቢኒ ብትነግሪው መፍትሄ ይመጣል ማለት ነው። አንዳንዴ ዝም ባልን ቁጥር አንዳንዴ ራሳችንን ለመደበቅ የሰዎችን ድክመት ደብቀን ብዙ ነገር እንሆናለን ማለት ነው። እንግዲህ ያፌትና ናታን ፊት ለፊት ተፋጠው ናታን ያፌት የሚሰራበት ድርጅት በዲያራ እናት በኩል ገብቶ እየተቆጣጠረና ከአሁን በኋላ ጦርነቱን ከያፌት ጋር እንደሚቀጥል የዲያራ እናትም ተናግረዋል። ያፌትም ደግሞ የሚሆነው ግራ ግብት ብሎት ከታሪኩ ጋር ሲመካከሩ ናታን የያፌት ወንድም መሆኑን ሲነግረው በናታን አባት ምክንያት ናታን በማያውቀው ነገር ለምን ትቀጠዋለህ፣ አለቃ ብሎ ሲለው እንግዲህ የያፌትም የመጨረሻ ውሳኔ የሆነው ኤፍራታ ወደ ሕይወቴ የመጣችው ከናታን ጋር ይሄንን ነገር አብረው እንደሚሰሩና እኔን ለማጋለጥ ያሰቡት እቅር ነው ብሎ ተናዷል ማለት ነው። ሰላም ሰላም ውድ የተከበራችሁ የህያቤ ቤተሰቦች እንደምናላችሁልን እጅግ በጣም አስተማሪውና ተወዳጁ የሐረግ ድራማ እንደቀጠለ ይገኛል እናንተም ደግሞ እንደ እናንተ መልካምነትና ቅንነት ላይክ ሰብስክራይብ እያደረጋችሁ አበረታቱን። ማለት ነው የሀረግ ድራማ እጅግ በጣም አስተማሪ ነው እንደ ቀጠለ ይገኛል። ያፌትና ናታን አሁን ላይ በከባዱ ተፋጠዋል፣ ማለት ነው። እንግዲህ የዲያራ እናት ያፌት እንዲበቀልለት ናታን ጋር እያግባባቸው ትገኛለች፣ ማለት ነው። ጽዮን ደግሞ ከቢኒ ጋር ተገናኝታ ያንን ውሻ ያስደበደብሽኝ እና አሳግተሽ እንደዚህ ያሰቃየሽኝ አንችነሽ ለምን እኔ ምን አደረኩሽ? ውሸት ከሆነ ደግሞ እውነታውን ንገሪ ብሎ አፋጠጣት። ጽዮንም ደግሞ ስህተቷን ስለምታውቀው ጸጥ አለች። ቢኒ ደግሞ ይሄ ነገር ትክክል መሰለውና ጽዮንን እየተቆጣ ባለ ሰዓት አቤል መጣና ከመካከል ላይ እነቃረጋቸው ከዛ እሷ ደግሞ ያላትን ሀይል ተጠቅማ ስትጮህባቸው ሁለቱም ተለያዩ ከዛ አቤል ቁጭ ብሎ ከፂ ጋር ማውራት ጀመረ ቢኒም ደግሞ ተናደደና ወደ ገኒ ቤት ሄደ ገኒ ከነበረችበት ቦታ ላይ ትንሽ ተነስታ ምግብ እየበላች ለማውራት ቢቸግርም አይን አይን እያየች ነበረ ዳጌ ደግሞ አጎቴ የት ይደህ ነው ቅድም እዛ አልነበርክ እንዴ ምኑን ምን ትክክል አይደለም እያለ አለ። ከዛ ቢኒ ቁጭ ብሎ ማሰብ ጀመረና ጽዮንን ከአቤል ጋር ትቷት መምጣቱ ስህተት መሆኑ ገባውና ተነስቶ እየሮጠ ሄደ። ኤፍራታና ጽዮን መንገድ ላይ ተገናኝተው እያንዳንዱ የተፈጠረውን ነገር ያፌትን የወጋው ያክስቱ ልጅ አቤላ መሆኑን እንዲሁም ደግሞ ለረጅም ጊዜ ስትለፋበትና ስትደክምበት የነበረውን መረጃ እንዲሁም ደግሞ ያፌት የሚያስፈራሩበት የቀዱትን ቀጅ ሁሉ እያንዳንዱ አሳልፋ ላቤል እንደሰጠችው ስትነግር በጣም ደነገጠች። ኤፉዬ አለችበት ቦታ ራሷን ነው የሳተችው። ጽዮንም ማልቀሷን ቀጠለች። ከዛ በመጨረሻም ኤፉዬ ከዛ ግድም ተነስታ ሄደች። ጽዮንም ደግሞ ብቻዋን ስታለቅስ ስታለቅስ ቆይታ ተነስታ ሄደች ማለት ነው። የአፌት የመጨረሻ ውሳኔ ምን ሆነ? ኤፍራታን እያንዳንዱ ያደረገችውን ነገር መጠየቅ እንዲሁም ደግሞ ኤፍራታ ወደ ህይወት የመጣቸው ከናታን ጋር ተመካክረው የምሰራውን ስራ መረጃዎችን እያወጣች እየሰጠች ባለፈው አምስት ሚሊዮን ብር እና የተጫኑትን ለሽያጭ የቀረቡትን ሴቶች እንዲሁም ደግሞ ለሽያጭ የቀረበውን እቃ ማበላሸቱ ናታን መሆኑን ሲያውቅ ያፌት በጣም ተናደደ፣ ራሱን መቆጣጠር አቃተው። ወደ ሉሊት ጋር ደወለና፣ ሉሊት እንዴት ነሽ ተሻለሽ? አዎ ተሽሎኛል። ግን እኮ አለቃ እኔ ላንተኮ ክፉ ሰው አልነበርኩም አድርጌ የምትለኝን አደርግ አልነበር ወይ ብላለች። ስሚ ሉሊት ለአንቺ ትምህርት ይሆንሻል አሁን የምሰጥሽ ስራ ናታን እንድንድንድህ አድርጎ የኔን የድርጅት ስራ ስላከሰረብኝ እሱ ሲገባና ሲወጣ እሱን እየተከታተልሽ ለእኔ መረጃ መስጠት ነው ብሎ ትዕዛዝ ሰጣት። በጣም ደነገጠች ና እሻለች በዚህ ደግሞ ከፍቅረኛዋ ጋር ልትገናኝ ከፎቅ ወደ ታች ስትወርድ የሉሊትን ድንጋጤ አየች ና ሉሊት ምን ሆነሻል? እስኪ አሁን ማንም የለ ቤት ንገሪኝ፣ የሚያሳድድሽ ሰው ማን ነው? አንቺን እንደዚህ እያደረገሽ ያለው ሰው ማን ነው? ባለፈው እንኳ ሐኪም ቤት ስንወስድሽ እኛን እየተከታተሉን ነበረ። የሚከታተልሽ ማን ነው? በአንቺ ምክንያት ቤተሰብ ያንድ ነገር ቢሆን እኔን አድርገኝ ብላ ቤዛ ለሉሊት አለቻት። ሉሊት ደግሞ የትኛው ቤተሰብሽ ባታቂ እንጂ ከቤተሰቦችሽ ሁሉ የቀረሁትን የነበርኩ ብላ አለቻት። ቤዛም ዝም ብላ ወደ ፍቅረኛዋ ጋር ተገናኘች ና ፍቅረኛዋ ጋር ጊዜዋን ስታሳልፍ ቤተሰቦቼ ናፈቁኝ፣ እናቴ ስትሞትብኝ አዘንተኛው አባቴ ነበር እያጽና እናንተን ያለኝ አባቴ ሲሞትብኝ ግን ሁሉም ነገር ባዶ ሆነ፣ በሰው ተከብቤ ሰው ይናፍቀኛል እያለች አጫወተችው። ፍቅረኛውም ደግሞ ባለፈው ቤት ቁጭ ብዬ ሁለት ሴቶች ሲወጡና ሲወርዱ የነበሩት እነማን ናቸው ብሎ አለ። አንዷ እህቴ ናት፣ አንዷ ደግሞ ጓደኛዬ ናት፣ እንደ እህቴ ናት ማያት ብሎ አለ ብላ አለች። እሱም ደግሞ ተይ ቤዚ፣ ቢያንስ እንኳን ሰው አለሽ፣ እኔ እኮ ወላጅ እናት እንኳን እያለኝ ደስተኛ አይደለሁም ብሎ ሁለታቸውም የቤታቸውን ችግር ማውራት ጀመሩ። እንግዲህ ቤዚ ያሁ ወሰኝና አግቢና መጨረሻሽን እናየው። ያፌት አሁን ላይ በጣም በጣም ነው የተናደደው። ምክንያቱም የሚሰራውን ስራ እንዲሁም ደግሞ እሱ ድርጅት ላይ የናታን መንጣቱን እጅግ በጣም አናዶታል። እንግዲህ ለሉሊትም ከባድ ትዕዛዝ አስተላልፏል። እንዲሁም ደግሞ በዙሪያው ላሉትም ጋርዶች ናታን የሆነ ነገር እንዲደረግ ትዕዛዝ ሰጥቷል። ናታንን ደግሞ የዲያራ እናት ሆቴል አዘጋጅታ ከቤት እንዲወጣ አድርጋ ሊወጣ ሲል ከቤት የቤዛ ፍቅረኛ መጣ። ከዛ በጣም ደነገጠች። እንዴ ልጄ ምነው? በቀኑ መጣ? አንድ ቀን እኮ በቀን መታ አታውቅም ብላለችው። ከዛ እሱም ደግሞ እንዴ ምኑን ሻል ቤት ያደል እንዴ ክላሴን ሊከፍት የሞከረው ሰው ማነው? እያለ በተደጋጋሚ ጠየቃት። እናቱም ደግሞ ማንም የነካ የለ ልጅ ሳት ቆልፍ ሄደ ይሆናል ብላ እንትን አለችው። ና ናታን እንግዲህ ከዲያራ እናት ጋር ሆኖ መስራቱ ያፌትን እንዲበልጠውና ና ያፌት እያንዳንዱ ያለውን ነገር አዋርደን ነጻ የምንሆንበት አጋጣሚ ይመጣል ብላለች። ያፌት ቤት ያስገባች አሰራተኛ የዲያራ እናት ነበረች። በስተ መጨረሻ መረጃውን ለሌላ ሰው ስትሰጥ እናትሽ ሞቴ ብለን ከቤት አስወጥተን እሷን አስወገድናት፣ አለች የዲያራ እናት። እንግዲህ ከባድና ወሳኝ ሰው ሆናለች ማለት ነው ለናታን። ናታን ከዲያራ እናት ጋር ሆነው ያፌትን ያሸንፉት ይሆን ወይ ወንጀሉን፣ እያንዳንዱ ያደረጋቸውን መጥፎ ነገር ያጋልጡት ይሆን ወይ የሚለውንም በጉጉት የምናይ ይሆናል ሲ። አሁን በቢኒ ፍቅር እየተቃጠለች ያደረገችው ነገር ዋጋ እያስከፈላት ይገኛል ማለት ነው። ቢኒ ደግሞ እውነታውን ብትነግረው ጽዮን፣ እኔ አምንሻለሁ ንገሬም ብሏት ነበር። እያንዳንዱን ነገር ብትነግረው ቢኒ ያምናታል ማለት ነው። ውድ የህያቤ ቤተሰቦች የሀረግ ድራማ ይሄንን ይመስላል። በቀጣዩ ፓርት ደግሞ በጉጉት እስከምንገናኝ ሰላም ለሀገራችን።